ሰላም ጤና ይስጥልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች፣ በያላችሁበት ሰላምታ ያደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ አዲስ የኤርድሮፕ መረጃ ይዤላችሁ መጥቻለሁ። ብለም ኤርድሮፕ ላይ እየተሳተፋችሁ የነበራችሁት ብለም ኤርድሮፕ በቅርቡ ይጠናቀቃል። የተለያዩ ኤርድሮፖች ሊስት እየተደረጉ ይገኛሉ። ከነዛ መካከል ሲድ ኤርድሮፕ በዚህ ሳምንት ሊስት ተደርጓል። ብለም ኤርድሮፕም በቅርቡ ሊስት ይደረጋል ተብሎ ከሚጠበቁ ኤርድሮፖች መካከል አንዱ ሆኖ ስለዚህ፣ ብለም ኤርድሮፕ የራሳቸውን ክራይቴሪያል ወይም ደግሞ መስፈርት አስቀምጧል። እነዚህ መስፈርቶች ምንድን ናቸው? ምን ምን ማሟላት አለባችሁ? የሚለውን በዚህ ቪዲዮ የምንመለከት ይሆናል። ብለም ኤርድሮፕ ቦቱ ላይ ኤሊጂብል ለመሆን የግድ ማሟላት ያለባችሁ መስፈርቶች አሉ። እነዚህ መስፈርቶች ምንድን ናቸው የሚለውን ነገር በዚህ ቪዲዮ የምንመለከት የሆነን፣ እስከ መጨረሻ አብራችሁኝ ቆዩ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አሁን ወደ ጉዳያችን እንገባለን። እስካሁን ብሉም እስካሁን ብለም ኤርድሮፕን ያልጀመራችሁት ሊንኩን ዲስክሪፕሽን ስር ስራ አስቀምጬላችኋለሁ። እንደዚሁም ደግሞ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ቴሌግራም ቻናሌን ለማግኘት ደግሞ ቴሌግራም ላይ ከገባችሁ በኋላ ሰርች ቦታ ላይ ሙሄ አፕ ብላችሁ ሰርች ብታደርጉት በቀላሉ ታገኙታላችሁ። ስለዚህ እስካሁን ብለም ኤርድሮፕን ያልጀመራችሁት በዚህ መንገድ ሊንኩን ተጠቅማችሁ መጀመር ትችላላችሁ። እዚህ ላይ እንደምትመለከቱት የብለም ኤርድሮፕ ክራይተርያል ወይንም ደግሞ መስፈርት ብሎ ያስቀመጡት ነገር አለ። በቅርቡ ሊስት ይደረጋል ተብሎ ከሚጠበቁት ኤርድሮፖች መካከል ብለም ኤርድሮፕ አንዱ ነው። ስለዚህ ይጠናቀቃል መባሉን ተከትሎ የራሳቸውን ክራይቴሪያል ወይንም ደግሞ መስፈርት አስቀምጧል። ሶስት መስፈርቶች ናቸው ማሟላት ያለባችሁ። አንደኛ መቶ ሺ ብለም ፖይንት መሰብሰብ ያስፈልጋቸዋል። ይህ ማለት ብለም ኤርድሮፕ ላይ ከገባችሁ በኋላ ብለም ፖይንትስ የምትላለች ከዛ ስር ደግሞ መቶ ሺ ኮይኖችን መሰብሰብ ያስፈልጋቸዋል። መቶ ኮይን ለማሰብሰብ ደግሞ ኤርኖስ ከገባችሁ በኋላ የተለያዩ ታስኮች አሉ እነዛን ታስኮችን በመፈጸም በቀላሉ መቶ ሺ ኮይንን ወይንም ደግሞ ፖይንት ኮሚኒቲን መሰብሰብ ትችላላችሁ። በተጨማሪም ደግሞ ለሰዎች ኢንቫይት በማድረግ በተለያዩ ነገሮች 100ሺ ፖይንት መሰብሰብ በጣም ቀላል ነው ማለት ነው። የመጀመሪያ ክሪያተሪያል ብሎ ያስቀመጡት 100ሺ ፖይንት መሰብሰብ ያስፈልጋል ነው ያሉት። ሁለተኛ ደግሞ ማሜ ፖይንትስ የተባለውን ፖይንት ማለት ነው፣ 750 ማሜ ፖይንቶችን መሰብሰብ ያስፈልጋል ነው ያሉት። ይህ ማለት እዚህ ብለም ኤርድሮፕ ላይ ከገባችሁ በኋላ ማሜ ፖይንት የሚባል አለ። እዚህ ላይ እንደምትመለከቱት ይህ ፖይንት እንግዲህ ስሰጣችሁ ነበረው። መጀመሪያ አካባቢ ኤርድሮፕ በተጀመረበት ጊዜ 0.2 ወይንም ደግሞ 0.1 ቶን የከፈሉ ሰዎች 750 ማሜን ፖይንት ተሰጥቷቸው ነበር። እዚህ ላይ እኔ ምንም ስላልሰራሁት ምንም አልተሰጠኝም። ስለዚህ እዚህ ላይ ምንድነው፣ 750 ማሜ ፖይንቶችን መሰብሰብ ያስፈልጋቸዋል። ይህንን ደግሞ አሁኑ እንዴት ማግኘት እንችላለን? ወይንም ደግሞ እንዴት አድርገን ማሜ ፖይንቶችን እስካሁን ያላገኘ ነው ወይንም ደግሞ ዜሮ ነጥብ አንድ ቶንን ከፍለን ከዚህ በፊት ያላገኘነው ሰዎች እንዴት አድርገን ማሜ ፖይንት ማግኘት እንችላለን ልትሉ ትችላላችሁ። ይህን ለማግኘት በጣም ቀላል ነው። እዚህ ላይ እንደገባችሁት ኤድሮፕ ላይ ማለት ነው ማሜ ፖይንት እስከሚትሮ ፊት ለፊት ትሬድ ቱ ኤርን የምትላለች ትሬድ ቱ ኤርን ሚትሮ ላይ ክሊክ አድርጋችሁ በቀላሉ እዚህ ላይ 10 ዶላር አካባቢ አውጥታችሁ ወይንም ደግሞ ከዋሌታችሁ 10 ዶላር አካባቢ አውጥታችሁ ከዛ ቦቱ ላይ ትሬድ በማድረግ በቀላሉ 750 ማማይ ፖይንቶችን ማግኘት ትችላላችሁ። ይሄን የመጨረሻን አማራጭ መጠቀም ትችላላችሁ። እዚህ ተለያዩ አማራጮች አሉ። እነዚህን አማራጮችም ተጠቅማችሁ እዚህ ላይ ቀጥታ ትሬድ ማድረግ ትችላላችሁ። በጣም ቀላል ነው። እነዚህ መካከል ደግሞ ትሬድ ለማድረግ ማለት ነው። ከነዚህ መካከል እኔ የሚመርጠው ምንድነው ትሬድ ዊዝ ትሬዲንግ ቦት የምትላለች እሷ ላይ ክሊክ አድርጋችሁ በቀላሉ ትሬድ ማድረግ ትችላላችሁ። እዚህ ስታርት የምትሉ ላይ ክሊክ አድርጋችሁ በኋላ በቀላሉ ትሬድ ማድረግ ይቻላል። እዚህ አግሪንዳ ኮንቲኒው የምትሎ ላይ ክሊክ አደረጋችሁ በኋላ እዚ ላይ ስኪፕ የምትላለች ስኪፕ የምትሎ ላይ ክሊክ አድርጋችሁ በቀላሉ ከዋሌት ጋር ኮኔክት አድርጋችሁ በቀላሉ እዚ ላይ ቀጥታ ሊቭ ትሬድ ማድረግ ትችላላችሁ። የተለያዩ ዋሌቶች አሉ። ከነዚህ ዋሌቶች ጋር ኮኔክት በማድረግ የተለያዩ ቶከኖችን እንደዚህም ደግሞ ዶላሮችን በማውጣት ትሬድ ማድረግ ትችላላችሁ። ትሬድ በሚታረጉበት ጊዜ የሚሰጣችሁ ማሜ ፖይንት አለ። ያንን ማሜ ፖይንት እንግዲህ ትሬድ ባደረጋችሁት ቁጥር ጠቃሚ መሆን ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ማሜ ፖይንትን ማግኘት ትችላላችሁ። ይሄንን ማሜ ፖይንትን ካገኛችሁ በኋላ እንግዲህ ማሜ ፖይንት አንዱ መስፈርት ነው ማለት ነው። ይሄን መስፈርት ማሟላት ያስፈልጋቸዋል ማለት ነው። ሶስተኛ ማሟላት ያለባችሁ ክራይቴሪያል ወይንም ደግሞ መስፈርት ምንድን ነው? ለሁለት ሰዎች ሪፈር ማድረግ ነው ወይንም ደግሞ ኢንቫይት ማድረግ ነው። እዚህ ላይ ብለም ኤርድሮፕ ላይ ከገባችሁ በኋላ እዚህ ፍሬንድ ሊስት የምትላለች ፍሬንድ ሊስት ውስጥ ከገባችሁ በኋላ እዚህ ሊንክ ይሰጣችኋል። እቺ ሊንክ ኢንቫይት የምትሉ ላይ ክሊክ ያደርጋችሁ ለሰዎች በተለያዩ ግሩፖች ኢንቫይት በማድረግ በቀላሉ ማግኘት ትችላላችሁ ማለት ነው። በጣም ቀላል ነው። እኔ እዚህ ላይ እንደምትመለከቱት ለ25 ሰዎች ኢንቫይት አድርጌያለሁ። እናንተ ለሁለት ሰው ኢንቫይት ማድረግ በጣም ቀላል ነው። እነዚህ ሶስቱ መስፈርቶች ናቸው። እነዚህ ሶስቱ መስፈርቶች ካሟላችሁ ብለም ኤርድሮፕ ላይ ብቁ ናችሁ ወይ ደግሞ ሊስት በሚሆንበት ጊዜ ክፍያ ይፈጸምላችኋል ማለት ነው። ስለዚህ እነዚህ ሶስቱን በዚህ መንገድ ማግኘት ትችላላችሁ። እስካሁን 100000 ፖይንትን ያላሰባሰባችሁ ሰዎች ደግሞ እዚህ ላይ 100 ፖይንቶችን ብለም ፖይንት የምትለው 100000 ፖይንትን ያላሰባሰባችሁት ኤርን ውስጥ ከገባችሁ በኋላ የተለያዩ ታስኮች አሉ። እነዚህም ታስኮች ሁሉንም በመፈጸም በቀላሉ እነዚህን መሰብሰብ ትችላላችሁ። የተለያዩ ታስኮች አሉ። እነዚህን ታስኮች ካልሰራችሁ ከዚህ በፊት ማለት ነው እነዚህን ታስኮችን በመስራት መቶ ሺህ ፖይንት በቀላሉ ማግኘት ትችላላችሁ ማለት ነው። ሌላ ደግሞ ለሰዎች ኢንቫይት በማድረግ በቀላሉ የተለያዩ ፖይንቶችን ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ቅድም እንደነገርኳችሁ ማሜ ፖይንትስ ምን የተባለው 750 ማሜ ፖይንት ይጠይቃቸዋል፣ ይጠይቃችኋል። ያንን ደግሞ እዚህ ላይ ኢንቨስት በማድረግ ትሬድ በማድረግ በቀላሉ ማግኘት ትችላላችሁ። እንግዲህ ብለም ኤርድሮፒን የተመለከተ መረጃ ይህን ይመስላል። በቅርቡ ሊስት ይደረጋል ተብሎ ከሚጠበቁ ኤርድሮፖች መካከል ነው። ስለዚህ እነዚህ ሶስቱን ክሪያተሪያል ወይንም ደግሞ መስፈርቶች ካሟላችሁ ኤሊጂብል ትሆናላችሁ ማለት ነው። በዚህ መንገድ ማስተካከልና በትክክል ማስራት ይኖርባችኋል። በዚህ መንገድ ከሰራቸው ሊስት በሚሆንበት ጊዜ በትክክል ክፍያ ይፈጸምላችኋል ማለት ነው። በዚህ ቪዲዮ በቀላሉ ብለም ኤርድሮፕ ላይ ማስተካከል ያለባችሁና ማሟላት ያለባችሁን ክሪያተሪያል ወይንም ደግሞ መስፈርቶች አይቀጥልም ለዚህ ዩቲዩብ ቻናል ላይ ስከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ የኤርድሮፕ መረጃ ይሄዳችሁ እመጣለሁ። እስከዛ ቸራ ያቆየን።